ከጓደኛችሁ እንዲሁም ከባልደረባችሁ ከስራ ባልደረባችሁ ጋር ቴክስ ሲጻፍላችሁ በአማርኛ ማንበብና መጻፍ የተቸገራችሁ እንዲሁም ቴክስ ለመመለስ አሊያም ደግሞ ለሰዎች ደብዳቤና ሌሎችንም በወረቀት ለመጻፍ ፈልጋችሁ ሳይሳካላችሁ የቀረ እህት ወንድሞቻችን ካላችሁ አማርኛን ቀለል ባለ ሁኔታ ባላችሁበት ሆናችሁ በኦንላይን በሳምንት አምስት ቀን እያስተማርን እንገኛለን። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የተወደዳችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ሆፕ እስኩል ነው። እኔ ደግሞ እየች ነኝ። አማርኛን ቀለል ባለ ሁኔታ ባላችሁበት ሁናችሁ በሳምንት አምስት ቀን ከሰኞ እስከ ዓርብ፣ እንዲሁም በግል ወይም በግሩፕ ባላችሁበት ሁናችሁ እጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እያደረግን እንገኛለን። ዛሬ ደግሞ ለየት ባለ ሁኔታ በተለይ ብዙዎቻችን ጥያቄ ሆኖብን መልስ ያጣንላቸው ሶስተኛ እና ስድስተኛ አምስተኛ እና አንደኛ እንዲሁም አራተኛ እና አንደኛ ፊደላትን የመለየት ሁኔታው በየቀኑ ስናስበው እና ስናንሰላስበው፣ ነገር ግን መፍትሄ ያጣንለት ትምህርት ዛሬ ያበቃለታል ማለት ነው። ቀለል ባለ ሁኔታ ከዚህ በኋላ እነዚህም ፊደላት ከለያችሁ፣ ከዚህ በኋላ አማርኛ ማንበብና መጻፍ ምንም ሳትቸገሩ በቀላሉ በአጭር ጊዜ ብቻ ትችላላችሁ ማለት ነው። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም የምታገኙ ነው የሚሆነው። በአጭር ጊዜ ብቻ ቀላጥፋችሁ እንድጽፉ እንድታደርጉ እናደርጋለን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። መጨረሻ ላይ ደግሞ አስፈላጊ የሆኑትን ነገሮች እነግራችኋለሁ። አብራችሁ ይቆዩ። አማርኛ ቃላት ምስረታ ለጀማሪዎች ክፍል አምስት ክፍል አምስት ከዚህ ጋር እንደምታዩቸው አንደኛ ፊደል፣ አምስተኛ ፊደል፣ ሶስተኛና ስድስተኛ ፊደል። አንደኛ ፊደል ከአምስተኛ ፊደል በምን ይለያሉ? በምን ይለያሉ? እንዲሁም ደግሞ ምን ያመሳስላቸዋል የሚለውን አብረን እናያለን። እንዲሁም ሶስተኛና ስድስተኛ በምን ይለያሉ? ምን ያመሳስላቸዋል? የሚሉትንም አብረን እስከ መጨረሻው ነው የምናየው። ረጋ ብላችሁ ለመከታተል ሞክሩ። እያንዳንዱን አንድ በአንድ እያስረዷቸው ይሄዳሉ ማለት ነው። ከዚህ በኋላ እነዚህ ፊደሎች ምንም አይነት ተጽዕኖ አይመጡም በእናንተ ላይ ስለዚህ ከዚህ ጋር የመጀመሪያው የምታዩት ለውጥ ይላል አይደለ? ለየመጀመሪያ ነች ው ስድስተኛ ነው ጥ ስድስተኛ ነው። በአንድ ላይ ስናነበው ለውጥ ብለን ነው ምናነበው ለውጥ። ነገር ግን ከዚህ ጋር ለውጥ የሚለው የመጀመሪያ ፊደል በለና እንዲሁም ስድስተኛ ፊደል ሌ ስናደርገው የትኛው ነው ትክክል የሚለውን አብረን እናያለን። እዚህኛው ደግሞ ሌውጥ አያችሁ። የለና የሌ ልዩነት በቃል ደረጃ ሲገቡ ምን ያህል ልዩነት እንዳላቸው እዚህ ጋር ያሳያል፣ ምን ያህል ልዩነት እንዳላቸው ለውጥ ካለ ትክክለኛው ነው የምንጠቀመው አንደኛ ፊደል ነው ማለት ነው። ሊየውጥ ካለ ግን ትክክል አይደለም ፈጽሞ ማድረግም የማንችለው። ብዙዎቻችን ሰው ሲነግረን ስንጽፍ፣ ታሊያም ደግሞ ለሌሎች ሰዎች ቴክስ ስንመልስ ብዙዎቻችን በስተት የምንጠቀማቸው ፊደሎች እነዚህ ናቸው። ስለዚህ የለንና የሌል ልዩነት በደንብ መያዝ መቻል አለባቸው። ለውጥ ካልነ የመጀመሪያ ፊደል ነው የምንጠቀመው። ሊየውጥ ግን ፈጽሞ የማይባል ነገር ነው ማለት ነው። ስለዚህ የለንና የሌል ልዩነት በዚህ ቃል መሰረት ማየት እንችላለን። አንደኛ እና አምስተኛ ልዩነታቸውን ከዚህ ላይ አየን ማለት ነው፣ ተረዳን ማለት ነው። ስለዚህ ለውጥ እንጂ ሌውጥ አይባልም። ስለዚህ ለና ሌ ሁለቱ የተለያዩ ፊደላት ናቸው። ብዙዎቻችን ተመሳሳይ አድርገን እንጽፋቸዋለን። አምስተኛ እና አንደኛን ተመሳሳይ እያደረግን ምንጽፍ ልጆች ካለን ከዛሬ ጀምራችሁ ታቆማላችሁ ማለት ነው። ሁለተኛ መሆን መሆን፣ ሜሆን አያችሁ፣ መና ሜ ልዩነታቸው ምን ያህል እንደሆነ ሲሰፋ መሆን እንጂ ሜሆን አይባልም። ሜ ካልነ፣ ጠበቅ አድርገን ነው የምንጠራው። አምስተኛ ፊደል ሁሌም ጠበቅ ቀጠን ያለ ድምፅ ነው። የመጀመሪያ ደግሞ ለቀቅና ወፈር ያለ ድምፅ ነው። ስለዚህ መሆን እንጂ ሜሆን አይባልም ማለት ነው። መሆን፣ ሜሆን፣ ይህ አይባልም። አይባልም። ሰላም ሰላም፣ ሴላም አያቸው። አሁን እዚህ ጋር ሴላም ብንል ትርጉም የለውም። ያ ማለት አምስተኛ ና አንደኛ ፊደል ፈጽሞ የተለያዩ ናቸው ማለት ነው። ሰላም እንጂ ሴላም አንልም። ስለዚህ ትክክለኛው የትኛው ነው? ሰላም ነው የምንለው። ሰላም ሰላም። ይሄኛው ሴላም የሚለው ስህተት ነው ማለት ነው። ስህተት ነው፣ አይባልም። ከዚህ በመቀጠል ረጅም፣ ረጅም፣ ረጅም ትክክል ነው። ነገር ግን ሬጅም፣ ሬጅም ማለት አይቻልም። ሬ አምስተኛ ነው፣ ረ የመጀመሪያ ነው። ስለዚህ የምንጠቀመው የትኛው ነው? የመጀመሪያ ፊደሉ ነው ማለት ነው። ረጅም እንጂ ሬጅም አንልም። ሬጅም አንልም፣ አይቻልም ማለት ነው። ከዚህ በመቀጠል የምናገኘው ደግሞ ሸማቺ ሸማች ሸማች ሸማች እንጂ ሼማች አንልም። ሼ ካለ ለመጥራት ራሱ ያዳግተናል። የማይሆኑ ቃላቱን ስንጠቀም የምናነባቸው ላይ ትርጉማቸው ይጠፋብናል ስናነብ ማለት ነው። ስንጽፋቸው ልንጽፍ እንችላለን፣ ነገር ግን ስናነባቸው ትርጉማቸው ይጠፋል። ሼማች አይባልም ምንድነው ሸማች ቀለል ተብሎ ሸማች ተብሎ ይጠራል ማለት ነው። ኦኬ ከዚህ በመቀጠል ከዚህ ጋር ደግሞ የምትያቸው ደግሞ ሶስተኛ እና ስድስተኛ ፊደል፣ በጣም ብዙ ልጆች የሚቸገሩባቸው የሶስተኛ እና የስድስተኛ ፊደል ልዩነት ልዩነታቸውን የምናገኘው ሁሌም በድምፀት ብቻ ነው። ቅርጻቸው ሁሉም የተለያዩ ናቸው የታወቀ ነው። ነገር ግን ስንጽፍ ለምሳሌ እኔ አንድ ሰው ሊትር ብለ ጻፍ ብለው ሊትር ብሎ ሊጽፍልኝ ይችላል። ስለዚህ አንድ ሰው ቴክስት ሲጻፍለት ለመመለስ የሚጠቀመው ቃል የሚጠቀመው ቃል በሶስተኛ እየሆነ ነገር ግን በአራተኛ መጠቀም ነበረበት በአራተኛው የተጠቀመ ሶስተኛው ኢንስታል ማለት ነው። ስለዚህ ይህ ሲሆን ደግሞ የእነዚህን ድምጸት ልዩነት መያዝ መቻል አለበት። ሶስተኛ ፊደል ምን አይነት ድምፅ አላቸው? ስድስተኛ ፊደል ምን አይነት ድምፅ አላቸው? በጣም ትልቁና አስፈላጊው ነገር ይሄ ነው። ስለዚህ ሶስተኛ ፊደል ኢ የሚል ጠበቅ ያለ ቀጭን ድምፅ አላቸው። ስድስተኛው ደግሞ እ የሚል ወፈር ያለ አጭር ድምጽ ይኖራቸዋል። ስለዚህ እዚህ ጋር በቃል መሰረት ስናያቸው በቃል መሰረት ስናያቸው ሶስተኛ ሊትር፣ ሊትር፣ ሊትር ማለት አንድ ሊትር ማለት ነው። ሁለት ሊትር ሶስት ሊትር የምንለው፣ ነገር ግን ልትር ካለ ስህተትን ልትር አይባልም። የትኛው ነው ሊትር እንጂ ልትር አይባልም። ስለዚህ ልዩነቱ ገባ አልገባንም? አሁን ሶስተኛና ስድስተኛ ልዩነት አለው የለው፣ የእናንተ ቤት ስራ ይሁን። ስለዚህ ሊትር እና ልትር፣ ሊትር ካለ በትክክል ሶስተኛ ነው፣ ልትር ካለ ደግሞ ስድስተኛ ነው። ትርጉም የሚሰጠው ግን የትኛው ነው? ሶስተኛው ነው ማለት ነው። ሊትር ጠበቃ አድርገን የምንጠራው፣ ልትር ካለ ምንም አይነት ትርጉም አይሰጠንም። ከዚህ በመቀጠል ከዚህ ጋር የምታዩት ደግሞ ሶስተኛ ሚ ነው። ከዛ ላት ሚላት፣ ሚላት ከዚህ ጋር ደግሞ ምላት። የትኛው ነው ልክ የሚመስላችሁ እናንተ? አሁን እኔ ሳነብላችሁ የትኛው ነው ልክ? ምላት ነው ወይስ ሚላት ነው? አንድ ሴት ስም ያላት ሴትዮ ሚላት ትባላለች። ስለዚህ ምላት ብዬ ብጠራት ነው ትክክለኛ ስሟን ማገኘው ወይስ ሚላት ብዬ ብጠራት ነው ትክክለኛ ስሟን ማገኘው? ትክክለኛ ስሟ ሚላት ነው ማለት ነው። ሶስተኛዋ ሚላት በሚል እናስተካክለዋለን ይሄ ምላት የሚባለው ስድስተኛ ፊደል ስህተት ነው ማለት ነው ስህተት ነው ስለዚህ ሶስተኛ እና ስድስተኛ ልዩነታቸውን በቃል ደረጃ በግልጽ አይተናል ማለት ነው ሚ ካልነ ሶስተኛ ነው ም ካልነ ስድስተኛ ነው ስለዚህ ሚላት እንጂ ምላት አይባልም ከዚህ ጋር ደግሞ ሲዳማ ሲዳማ ካልነ ሲዳማ ክልሉን ማለት ነው ኢትዮጵያ ውስጥ የሚገኘው ሲዳማ ክልል ነው አይደል? ነገር ግን ስዳማ ብለን ለመጻፍ ወይም ለመናገር የምን ሞክር ከሆነ ስተት ነው ለምን ሲዳማ በሶስተኛው ጠበቅ ተብሎ የሚጠራ እንጂ ስዳማ አይባል ስዳማ አይባልም ስለዚህ ትክክለኛው የትኛው ነው ሲዳማ ስዳማ ኤክስ ነው ማለት ነው ከዚህ ጋር ደግሞ ቂዳሜ ቂ ሶስተኛ ነች አይደለ ቂዳሜ ቂዳሜ ምንድን ነው ትርጉም የለውም? ትክክለኛው የትኛው ነው ቅዳሜ ለቀቅ አድርገን በስድስተኛው የምንጠራው ቅዳሜ ቅዳሜ ይሄኛው። ቂዳሜ ካልነ ግን ስህተት ነው ማለት ነው። ስህተት ነው። እንደዚህ አይነት ቃል የለም። የሚባለው የትኛው ነው? ቅዳሜ ነው የሚባለው። ለቅቅ አድርገን ቅዳሜ ብለን እንጠራዋለን። ይሄ ደግሞ ቢረት፣ ቢረት፣ ቢረት፣ ቢረት፣ ቢረት ምን አይነት ትርጉም ሊሰጠን ይችላል? የለውም። ብረት ካልነ ግን በረት፣ በረት ብረት ለማለት ነው እዚህ ጋር የተፈለገው። በረትን ብትሉስ ችግር የለውም ስለዚህ ስድስተኛ ያርጋቸው የወሰዱት እዚህ ጋር ብረት ለማለት ነው፣ የተወሰደው ሶስተኛና ስድስተኛ ለመለየት ስለሆነ ብረት፣ ቢረት እና ብረት ትክክለኛው ስለዚህ ሶስተኛን ከስድስተኛ አንደኛን ከአምስተኛ በደንብ በግልጽ መሰረት እዚህ ጋር አስረድቻችኋለሁ። እናንተም በዚህ መሰረት ሌሎችን ፊደሎችን በቃል እያስገባችሁ መለማመድ ትችላላችሁ። አንደኛ ከሶስተኛ ፈጽሞ የተለያየ ነው። አንደኛ ከአምስተኛ ፈጽሞ ፈጽሞ የተለያየ ነው። አማረኛ ላይ ከሞክሸ ፊደላት እና ከአና ከሃ ቤተሰብ ውጪ እንዲሁም የኛ ጫን ይጨምራል መሰለ ከነሱ ውጪ ምንም አይነት ተመሳሳይ ፊደል የለም። በተለይ ከአንደኛ እስከ ሰባተኛ ስንጠራ አንደኛው እስከ ሰባተኛው ያለው ፊደል በሙሉ የተለያየ ነው ማለት ነው። እኛ ስናነብና ስንጽፍ ሶስተኛና እና ስድስተኛ ተመሳሳይ አድርገን እንጠራለን። እሱ ስህተት ነው አይደለም። እንዲሁም አንደኛና አምስተኛ አንድ አይነት አድርገን እንጠራለን። እሱም ስህተት ነው አይደለም። እንዲሁም አንደኛና አራተኛ አንድ አይነት አድርገን እንጠራለን፣ ፈጽሞ የተሳሳተ ነው፣ እሱን እንዳትጠቀሙ። ስለዚህ በዚህ መሰረት ዛሬ ባሳየዋችሁ መሰረት ቃላትን እያስገባችሁ ፊደላትን አንዱን ከአንዱ መለየት ይቻላል ማለት ነው። ዛሬ ቀለል ባለ ሁኔታ አይተናል። በቀጣይ ደግሞ ሌሎችን የምናይ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩኝ በውስጥ መስመር መማር የምትፈልጉ ካላችሁ እዚጋ በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን ዲስክሪፕሽን ላይ ታገኛላችሁ። የኢሞ ዋትሳፕ፣ ቴሌግራም፣ ሌሎችም ሊንኮች ስላሉ እነሱን ተጠቅማችሁ በሳምንት አምስት ቀን ከሰኞ እስከ አርብ በኦንላይን ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በግል ወይም በግሩፕ የእናንተን ጊዜና ሰዓት መሰረት ያደረገ ትምህርት እየሰጠን ነው የምንገኘው። ተመዝገቡ። አዲስ ተመዝጋቢዎችን እያስተናገደን ነው የምንገኘው፣ እየተቀበልን ነው። አሁን በአጭር ጊዜ እንድትጽፉ፣ እንድታነቡ እንዲሁም ማንኛውንም ነገር መለላ ከምትፈልጉበት በቴክስት የተቸገራችሁት ወንድሞቼ ካላችሁ ቀለል ባለ ሁኔታ እያስተማረን ነው የምንገኘው። በድጋሚ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ነው በሌላ ክላስ ከምንገናኝ ቸርን ሰንበት።